እንዲ እንዲህ ላይፍ ላይ ስንቴን ያወራችሁ ስንቴን ያወራ ነው። ስለዚህ ማልስ አይገባቸውም። ስለዚህ እነሱን ትዋቸው። እቺ ለእነሱ ስናወራ ኩበትላሉ። ስራ የላችሁም። ሰው መስደብ ምናምን የሚያውቁት ለሰው ሞራል አይጨነቁም። አንዳንድ ገርማል ሴት ሆነው በሴት ላይ እንደዚህ ሲፈርድ እኔ እኮ እሷን ደግፏት አላልኩም። አሁን ማርታ እሷን ደግፏት ስታጠፋ ደግፏት አይደለም እኮ እኛ ሁላችንም ነው። ምክንያቱም እሱም ሲናገሯት አንወድም፣ እሷም ሲናገሯት አንወድም። ለሁለቱም ነው የሚያማነኝ። አዎ እንደዛ አድርጉ እንጂ አንዱን ወግናችሁ አንዱን ከፍተሽ፣ አንዱን ወግና አይደለም አንዱን ወግና አይደለም ግን ይሄ ነገር በተፈጠረ ቁጥር እሱ ምንድን ነው መውረድ፣ እንደዚህ አይነት ነገር ምንድን ነው አረጋጉ። ማረጋጋት አለባቸው። ህይወት አላቸው። ህይወታችሁን ተከተሉ። በቃ የማትፈልጉ እሷን አትያት። አትከቷላት በቃ ውጡ። ከይወጧ ሰው ክየኩ ዝም አይሉም። አሁን ቲንቲ ራሱ ከቅድም ከጠዋት ጀምረን ብዙ ጊዜ ያውርተናል። ሁሉም በቃ በየቀን እናውራለን። ኮሜት ሚጽፉ ሰዎች እኮ እ ስለ እነሱ መጥፎ እንዲለያዩ የሚፈልጉ ሰው ስለሆነ ብናወራም አያቆሙም። እሺ ዛሬ ቢያቆሙም እንድንጫጫ ነው የሚፈልጉት እኮ ስለዚህ ባናወራ አይሻልም? ስንቴ ነው የምንቃጠለው? ምክንያቱም እኛ ስንግባባ ኮና አሁን አንድ ስንሆን ነው እንደዚህ አይነቶች ኮመንተሮች ስጽፉ ስለነሱ ማናወራ ከሆነ ስለነሱ ዙር ብለን ማናይ ከሆነ ይተዋሉ። ገባሽ አሁን እኛ ያን ኮመንት ይዘን መተን እነሱ እዛ ጋር የሚያወሩትን ኮመንት ይዘን መተን እዚህ ጋር እኛ የምንጨነቅላቸው ከሆነ እነሱ እያባባሱ ነው መሄዱት እንጂ እየተዋሄዱ፣ ለምን እያባሱ ነው? ደግሞ የትላንትና ማን ነው የአሸናፊ የኔ ከጎንሽ ምናምን ብሎ አይደል? ዛሬ ደግሞ በዛሬ ላይ ምን አለ መሰለሽ አይታሽ ከሆነ የኔ ፍቅር ሁሌም ሳቅልኝ ብሎ ጽፏል። ኮሜንት ላይ ዛሬ የኔ ፍቅር ሁሌም ሳቅልኝ ምናምን ብሎ ጽፏል። እሽ፣ ማታ ይህን ሁሉ ብዙ ሰው ዘቅዝቀዋል። እሱን እዚህ አይቶ

ይንጫጩ በቃ እኔ የአንዳንድ ነገሮች እኮ ጫጫታ የሌላቸው ነገሮች አያምሩም እና ይንጫጩ ትንሽ አዎ ከንጫጫቸው እሷም እኮ ለማንጫጫት ነው አምላኬ እኔ እኮ ማለት ነው ለምን ይናገሯታል ይላሉ እኛ ለምን እናደዳለን አንዳንዴ እኮ እሷ ምሰራው እንደዚህ ሲንጫጩላ ደስ ነው የሚለኝ እኔ ከምሬ ነው የምላችሁ ለምን ጫጫታ የሌለው ነገር አያምርም እኔ አሁን እኔ አንዳንዴ ማለት ነው ክየ ኃይሚ ምንም ብታደርግ ምንም ብታጠፋ ሊጠላት አልችልም። እሷ ጥፋት እያጠፋች ጥፋቷን እያለው ማለት እኛ እዚህ ጋር አንድ መሆን አለብን። እኛ ወደ እሷ በልብ ከልባችን የምንወዳት መጨነቅ የለብንም እንጂ እሷ ምሰራው ነገር አያስጠላንም፣ አይደብረንም። ለምን ምንም ብታደርግ እኛ እንወዳት ሲያደርግ ምንም ብታደርግ ደግሞ አላ ከሰጣው ደግሞ ስታጠፋም ደግሞ መክረን መክረን ነው እንጂ መመለስ ያለብን እኛ፣ መንጫጫት መሳደብ ነገር፣ እሷም ማይምሯ ሚነካ ነገር ማድረግ የለብንም ግን እንደዚህ ሲንጫጩ ደግሞ ይንጫጩ፣ ከምሬን ነው ይንጫጩ በቃ። እንግን ከባድ ነው ባክሽ። ብቻ ስለሚለኮሜንት ታረቦታቸው ሁሌም ነው። ከምሬ ነው ሁሌም በቃ። ትንሽዬ ነገር ኮሽ ስታደርግ አቤት አቤት፣ ወይ ጌታ ወይ እንትን አየነ፣ ሶሻል ሜዲያ ጌታ ወይ ማንን ነው ልደቴ ነው የሚለው? ሴት ነው ወንድ ነው? ከምር ዘይነብ ልደቷ ነው እያለ ነው። ዘይነብ ሰላሳ አንደኛ ዓመትሽ ነው ሀቢ በርዝዴ ዘይነብ ዘይነብ ሀቢ በርዝዴ እንኳን ተወለድሽ ባለካልስ ልደት ነው። ዜናብ ሰላሳ ዜናብ ዛሬ ልደቷ እንደሆነ እና ሰላሳ አንደኛ አመት አመቴ መሆኑን እንድታ፣ ኦኬ፣ ተወልደህ ነው አንተ ነው። ሀፒ በርዝደይ ማን ነው? የሰው ግን ገብቶ ማየት አለብኝ። ኦኬ፣ ናግባጊች እንስጥ ወይ ደግሞ ስጠን።

እኔ ምን አናደደኝ ማራይም? የምን መናደድ ነው የምታወሩት? ፈታ በሉ ኔ ሲጀምር ሲጨምሩ የገባት የምን መናደድ የራሳቸውን ህይወት ነው። እግዚአብሔር በሰው ህይወት ይህን ያክል መጨነቅ አያስፈልግም። እነሱ ህይወታቸውን እየኖሩ ነው። እናንተ ደግሞ ፈታ በሉ፣ ህይወታችሁን ኖሩ፣ የራሳችሁን ህይወት ምሩ። ለቤተሰቦቻችሁ ደውሉ፣ ለእህቶቻችሁ ለወንድሞቻችሁ ደውሉ፣ ቤተሰብ ጠይቁ። አዎ እንዴ ለምን

እኔ እኮ ስትናገር በምላሱ አውቄ ነበር። ልናገር ነበረ፣ ግን ከሳ ይውጣ ብዬ ነው። አልቸኩል ብዬ ነው። ሆሳና ሀዲያ፣ ሀዲያ ዞን ምን ነው? ከያ ታቀኛለች እንደ ከዚህ በፊት ማለት እንደ ባነጋገራቸው አንድ ልጅ አለች እዚህ፣ ከዛ ይመጣች ኦኬ እኔ እና ቅርብ ነን ማለት ነው። እኔ ደብረ ብርሃን አካባቢ ነኝ። እሷ ደግሞ ሱሉልታን ያልሽኝ ብዙ ልጆች አሉ። የዛ እኛ ሀገር ላይ እንትና ገላኔ እዛ ናት። እንዳገነን ማለት ብዙ ልጆች አሉ እዚህ እንትን ላይ ቲክቶክ ላይ ደስታ